ሰላም ሰላም ጤና ይስጥልን ክብሯትና ክብሯን፣ እንዴት ናችሁ? አቤል ሻንቆ ኦፊሻል ፔጅ ላይ ትገኛላችሁ። አዳዲስ ጉዳዮችን ላድረሳችሁ። እስኪ የቀድሞ የዩናይትድ ሌጀንዶች መካከል አንዱ የነበረ እና በእግር ኳስ ከታዩ በጣም አስደናቂ ከነበሩ አማካዮች መካከልም ጭምር ይነሳል ፓውል ስኮልስ ስለ ማንቸስተር ዩናይትድ የአማካይ ስፍራ ተጫዋቾችን በተመለከተ ሀሳቡን አጋርቷል። በጣም በርካታ ሀሳቦችን ነው ማንሳት የቻለው። አሁን በዩናይትድ ስለሚፈለጉ የአማካይ ስፍራ ተጫዋቾችንም ጭምር በተመለከተ ሀሳቡን ያጋራል። ታዲያ በዚህ ላይ አንዳንዶቹ ምንስማማባቸው ሀሳቦች ይመስሉኛል። ማንቸስተር ዩናይትድ በአሰልጣኝ ሩበን አሞሪም እየተመራ ብዙ የመጫዎች እድልን እየሰጧቸው ከማይገኝ ተጫዋቾች መካከል አንዱ እንግሊዛዊ ኮቢ ሜይኖ ነው እና እሱ በዚህኛው ማንቸስተር ዩናይትድ ውስጥ በእያንዳንዱ ጨዋታ በመርሃ ግብሮች ላይ መካተት ባለመቻሉ በኮቢ ሜይኖ በዚኛው ስብስብ ውስጥ አለመታየት ደስተኛ እንዳሉ በጣም ከሚያበሳጭ ነገሮች ውስጥ አንዱ ነው ሲል መልእክቱን አጋርቷል። ነገር ግን በዩናይትድ ኦልድ ትራዲሽን በሚባለው አራት አራት ሁለት የጨዋታ መንገድ ውስጥ በጣም ሶፕተሬር የነበረ በጣም አስደናቂ የነበረ ጨዋታን በደንብ መምራት ከሚችሉ እግር ኳስ ክህሎት ካላቸው ሰዎች መካከልም ጭምር የሚነሱ እንደነ ብሪያን ሮብሰን፣ ሮይኬን ኒኪበት ባሉበት ቡድን ውስጥ ሁሉን ነገር ማድረግ ከቻሉ ጫዎች መካከል አንዱ ነው። ታዲያ ዩናይትድን በተመለከተ በዚህኛው የዘወር መስኮት አመቱ መጨረሻ ላይ መጀመሪያ ላይ ከዩናይትድ ጋር ይለያያሉ ተብለው ከሚጠበቁ ጫዎች መካከል አንዱ የነበረ በውሰቱን ለማቅናት ጥያቄዎችንም ጭምር ሲያቀርብ የነበረ ዩናይትድ ግን ይህንን ጥያቄ ውድቅ ያደረገበት አንድ ተጫዋች አለ። አሰልጣኝ ኤሪክ ቴናግ በ2023 ይህንን ተጫዋች ገና በ18 ዓመቱ በዩናይትድ ቤት ውስጥ 10 ቁጥር 8 ቁጥር ቦታ ሲጫወት ስንመለከተው በጣም አስደንቆን ከነበሩ የዩናይትድ የአማካይ ተጫዋች መካከል አንዱ የነበረ እና የሆኑ የሚታዩ ተስፋዎችም ጭምር የነበሩት ያንንም ተከትሎ እንግሊዝ በ2024 የአውሮፓ ዋንጫ ላይ በጨዋታዎች ላይ አሰልፈው የነበረ ምናልባት ከዴክላንድ ራይስም ጋር በነበረ ጨዋታ ጋር አጣምረውም ጭምር ስምንት ቁጥር ቦታ ላይ ሲጫወት የነበረ ተጫዋች ነበር፣ እየተመለከተ ነው። ከዛ በዩሮ ፋይናል ላይ ከእንግሊዝ ጋር በነበረው ጨዋታ ላይ ሁለት የመጨረሻዎቹ መርሃ ግብሮች ላይ ያከናውኗል። ምናልባት እድገቱን በተመለከተ ከዛም ጭምር ከፍ ይላል የሚሉ ጥያቄዎች ነበሩ፣ ወይንም ግምቶች ነበሩ። ነገር ግን ሁልጊዜም ቢሆን አንዳንድ አሰልጣኞች በእነሱ ስር የሚያድጉ የሚያበቡ ኮከቦች አሏቸው እና ደግሞ ለእነዚህ ከዋከብቶች ወይም ለነዚህ ተስፋ ለሚጣልባቸው ተጫዋቾች ማደግ ምክንያት የሚሆኑ ሌሎች የሚመጡ አሰልጣኞችም ጭምር ይኖራሉ። አሊያም ደግሞ የእነሱ ታይፕ ባለመሆናቸው ምክንያት በክለብ ውስጥ የሚሾሙ አሰልጣኞች ለእነዚህ ተጫዋቾች እድገት እንቅፋትም ጭምር ደግሞ ሲሆኑ እናስተውላለን። አንዱ ሩበን አሞሪም ወደ ኦልድ ትራፎርድ ከመጡ በኋላ በዩናይትድ ቤት የመጫወቻ እድሜን እየሰጧቸው ካልሆኑ ተጫዋቾች መካከል አንዱ የሆነው ኮቢ ሜይኖ ነው። በዩናይትድ ቤት ውስጥ ለምሳሌ ከኢቨርተን ጋር በነበረው ጨዋታ ላይ እንደምታስታውሱት ተጫዋች ተጫውቷል። ሁለተኛው አጋማሽ ላይ ተቀይሮ ገብቶ፣ ነገር ግን ዩናይትድ በአስር ተጫዋቾች በዛ ጨዋታ ላይ ምናልባት በዚህ ውድድር አመት ካከናወናቸው በጣም ወረስ ከሚባሉ በጣም አስቀያሚ ከሚባሉ የዩናይትድ ጨዋቶች መካከል አንዱ ነው የሚሆነው ምክንያቱም ዩናይትድ ገና በአስራ ምናምን ደቂቃ ቀይ ካርድ ከተመለከተ ቡድን ጋር ለዛ ሁሉ ደቂቃዎች ሲጫወት ቆይቶ ጎል አስቆጥሮ ጨዋታዎችን አሸንፈው አለመውጣቱ በጣም አስቸጋሪ ነበር እና ዩናይትድ በሜዳው በጎዶሎ ተጫዋች እየተጫወተ የተሸነፈበትም ጨዋታ ነበር ሆኖ የተመለከት ነው ለመጀመሪያ ጊዜ። ስለዚህ ይህም ተጫዋች በዛ ጨዋታ ላይ አሰልጣኙ ምናልባት ሁለተኛው አጋማሽ ላይ ይበልጥ የተሻለ ቡድን ይዘው ለመቅረብ ሲሉ በጫና ውስጥ ሆነው ያስገቡት እንጂ ወደ ሜዳ በጨዋታው ላይ የመጀመሪያ ምርጫቸውን የተመለከተው ተጫዋች አይደለም ሆኖ ያዩ ነው። ስለዚህ አሁን ባለው ሁኔታ ሩበን አሞሪም በዚህ ተጫዋች ላይ እምነት የላቸው፣ ይልቁኑ ካዝሜሮን እና ብሩኖ ፈርናንዴሽ እንዲሁ ደግሞ በአንዳንድ አጋጣሚዎች ማኑኤል ኡጋርቴን ቀዳሚ ምርጫዎቻቸውን ሲያደርጉ እናስተውላለን እና በጣም አስቸጋሪ ይመስለኛል አንዱ አንዱ ተስፋ የሚጣለው ምንም እንኳን ዩናይትድ ገና ተጫዋቾችን ሊያስፈርም ገበያው ላይ እንዳለ የሚታወቅ ጉዳይ ቢሆንም በሚቀጥል ውድድር ዓመት መጀመሪያ ላይ ጀምሮ ማለት ነው ለቡርኖ ፈርናንድያ ሰብሲቲ ውስጥ ለመደረግ ምናልባትም ከተጠባባቂ ወንበር ላይ የሚነሳባቸው አማራጮች ሊኖሩ እንደሚችሉ ከጠቆሙ በኋላ በዛ አይነት የጨዋታ መንገድ ውስጥ ይህንን ተጫዋች ሊጠቀሙበት የሚችሉበት አማራጭ እንዳለ ጠቆም አድርገዋል። ነገር ግን ይሄ ብቻውን በቂ አይደለም። እንዲሁም በዚህ ሳምንት አንድ ነገር አጋርተው ነበር። እኔ ተጫዋቾኝ አልፍ ያለው ከፊት ለፊታችን ዓለም ዋንጫ ይጠብቀናል፣ ዓለም ዋንጫ አለ ተጫዋቾች ከዛ ይልቅ ለክለቦቻቸው ቀዳሚ ትኩረት መስጠት አለባቸው የሚልንም ጭምር መልእክት እያስተላለፉ ነበር። የተመለከት ናቸውና አሁን ባለ ሁኔታ ኮቢ ሜኖ በአሰልጣኝ ሩበን አሞሪም ተቀዳሚ ምርጫ ውስጥ ገብቷል ለማለት በጣም ያስቸግራል። እና ደግሞ አንድ ወጣት ለሚባል ተጫዋች በእንዲህ አይነት የመጫወቻ ጊዜ ውስጥ በአሰልጣኝ እምነት ካልተጣለበት ከክለቡ የመውጣትን ጥያቄ በተደጋጋሚ ደግሞ ሲያነሳ እንመለከታለን። አንዱ የተመለከት ነው የምንገኘው ሁለት አስር ቁጥሮችን በሚጠቀሙበት አጋጣሚዎች ሁለት አስር ቁጥሮች ያሏቸው እርግጥ ነው ቡድናቸው ውስጥ ያንን አድርገው ማጫወት ይችላሉ፣ ግን የዛ ተቀዳሚ ምርጫቸው እንዳልሆነ የተመለከት ነው የምንገኘው ብሩኖ ፈርናንዴዝን ይበልጥ አሁን ባለ ሁኔታ ለዛ ቦታ ይበልጥ የተሻለው ተጫዋች በማድረግ ነው አሰልጣኙ እየተመለከትናቸው የምንገኘው ማለት ነው። ነገር ግን ፖል ስኮልስ ምንድን ነው የሚያነሳው ሀሳብ፣ አሁን በዩናይትድ ቤት ውስጥ የተነሱ ከሚገኙ የአማካይ ስፍራ ተጫዋቾች አንጻር የትኛው ተጫዋች ነው በዩናይትድ ቤት ውስጥ የተሻለው ሊሆን የሚችለው እና ከቡኑ ጋርም ጭምር ሊጓዝ የሚችል ሀሳብን ጭምር ያለው ተጫዋች የሚል ጥያቄ ተነስቶለት እሱ ባለበት ሁኔታ አዳም ዋርተን ይበልጥ የእሱ ተቀዳሚ ምርጫ ነው። አዳም ዋርተን በጣም ጥሩ ጎበዝ ተጫዋች ነው። በተለይም በእያንዳንዱ የሜዳ ክፍል ላይ ተጫዋቹ በሚሰጠው የሜዳ ላይ እንቅስቃሴ ኦልድ ትራፎርድም ቢመጣ ይህንን ማድረግ የሚችል አቅም እንዳለው በፊዚካሊቲ ከዚያ ባለፈ በሜዳ ውስጥ እሱ በሚጫወትበት የሜዳ ክፍል ላይ ካለው እንቅስቃሴ አንጻር በጣም የተሻለ ተጫዋችም ጭምር ስለመሆኑ ምናልባት ይሄ በእንግሊዝ ብሔራዊ ቡድንም ጭምር የሚያደርገው እና ሰርፕራይዝ አድርጎኛልም ጭምር ብሏል፣ ይህንን ተጫዋች በተመለከተ ከዚያ ባለፈ ኤሊዮት አንደርሰን ሌላው፣ እንዲሁም በኒውካስል ሳለ ይበልጥ በጣም የምወደው አይነት የነበረ ተጫዋች ነው በማለት ስለዚህ ተጫዋች ይሄው የቀድሞ የዩናይትድ ተጫዋች የነበረው ፖል ስኮልስ ይናገራል። ግን ይህንን ተጫዋች በተመለከተ አንድ ነገር ያጋራል ዩናይትድ በጥልቀት ከስድስት ቁጥር ቦታ ላይ አሁን ላይ ስድስት ቁጥር ቦታ ላይ የሚነሳን ተጫዋች ወይንም የዲፕላይንግ ሚድፊልደር የሚባለው የሜዳ ክፍል ላይ ነው የአማካሽ ፍረ ተጫዋች በጣም የሚያስፈልገው እና ደግሞ ኤሊዮት አንደርሰን ይበልጥ ስምንት ቁጥር ቦታ ላይ አሊያም አስር ቁጥር ቦታ ላይ የሚጫወት ተጫዋች ስለዚህ ይህ በመሆኑ ምክንያት ለዩናይትድ ትክክለኛው የሜዳ ክፍተቱን የሚሸፍንለት ተጫዋች ነው ብሎ አያምንም እንደርሱ ምልከታ ከሆነ ማለት ነው። ስለዚህ በጣም በተሻለ መልኩ አዳም ዋርተን ለዚህ ቦታ የሚገባው ተጫዋች እንደሆነ አሳቡ ነገር። ስለዚህ ምናልባት አሁን ባለው ሁኔታ ማንቸስተር ዩናይትድ የትኛውን ተጫዋች ሊያገኝ ይችላል የሚለው ጉዳይ ይጠበቃል። ካርሎስ ባሌባ ስቲል በዩናይትድ ምርጫ ውስጥ የሚገኝ ተጫዋች ነው። ከዛ ባለፈ አዳም ዋርተን በማንቸስተር ዩናይትድ ምርጫ ውስጥ የሚገኝ ተጫዋች ነው። ኤሊዮት አንደርሰንም በማንቸስተር ዩናይትድ ውስጥ የሚገኙ ተጫዋቾች ናቸው እና ከነዚህ ምርጫዎች ውስጥ እሱ የመረጠው አደም ዋርተንን ነው። አደም ዋርተን በጣም ጥሩ ጊዜን እያሳለፈ የሚገኝ በርካታ የሚባሉ የፕርሚየር ሊጉ ክለቦች ሊቀራመቱት የሚፈልጉት የአማካይ ስፍራ ተጫዋች ነው። ምንም ጥያቄ ያለውን በዚህ ውድድር ዓመት እየተመለከት ናቸው ከሚገኙ የአማካኝ ስፍራ ተጫዋቾች አንጻር ጥራቱን የጠበቀ ሲዝን እያሳለፈ የሚገኝ ዘንድሮ ብቻ አይደለም ባሳለፍነው የውድድር ዓመትም ለዚህ በጣም ትልቅ ምሳሌ መሆን ከሚችሉ ጨዋቾች መካከል ልናነሳው እንችላለን። በፕሪምር ሊግ ውስጥ እያሳለፈው የሚገኘው ቆይታ እና ደግሞ ቁልፍ በሚባለው መርሃ ግብር በቅርቡ እንመለከተዋለን። ማንቸስተር ዩናይትድ ከክሪስታል ፓላስ ጋር የፊታችን እሑድ መርሃ ግብሩን ሲያከናውን፣ በዛ ጨዋታ ላይ ከሚሰለፉት ጨዋቾች መካከል አንዱ ነው እንግዲህ የሚሆነው። ሶ ዩናይትድ ስ በዛ ጨዋታ ላይ አዳም ዋርተንን ይበልጥ በተሻለ መልኩ ለማየት ስካውቲንጎቹ ሊልክ ይችል ይሆነል የሚሉ ጥያቄዎችም ጭምር የሚጠበቅበት መርሃ ግብር ይመስለኛል። በጣም በተሻለ መልኩ ሊመለከቱት ከሚገቡ የመርሃ ግብር ቆይታዎች ውስጥ አንዱ የመሆን እድል ይኖሯል። ስቲል ዩናይትድን በተመለከተ በሜዳ ላይ በምንመለከታቸው ፐርፎርማንሶች ውስጥ ቡድኑ ጋር የሆኑ ጥያቄዎችን እያየን እንገኛለን። በተለይ የኤቨርተኑ ጨዋታ ብዙዎችን ዲሳፖይንት ያደረገ መርሃ ግብር ነበር። ቡድኑ እንደ ቡድን ከዛም የተሻለ ፐርፎርም እንዲያደርግም ጭምር የሚጠበቅበት የጨዋታ እንቅስቃሴን የተመለከትንበት ጨዋታ እንደመሆኑ መጠን ዩናይትድ በዛ መርሃ ግብር ላይ ከዛ የተሻለ ጨዋታ ሂደቶችን እንዲያከናውን ይጠበቅ ነበር እና ዩናይትድ በዚህኛው ሳምንት ደግሞ ቀደም ሲል እንዳልነው በሊጉ ጥሩ ጊዜን እያሳለፉ ከሚገኙ ቡድኖች ውስጥ አንዱን ያስተናግዳል። ክሪስቲያል ፓላስ ያለፉትን ካለፉት አራት ተመርሃ ግብሮች ሶስቱን ከማንቸስተር ዩናይትድ ጋር ጨዋታዎቹን አከናውኑ አሸንፈዋል። በአንዱ ጨዋታ ብቻ ነው ያቻው ውጤት ማስመዝገብ የቻለው። ስለዚህ ባለፉት የቅርብ መርሃ ግብሮቹ ከዩናይትድ ጋር የተሻለ ስታስቲክስ ያለው ቡድን ነው ማለት እንችላለን። ማንቸስተር ዩናይትድ ባለፉት አራት ተመርሃ ግብሮቹ ጎል ማስቆጠር ደግሞ እየተቸገረ የሚገኝ ቡድን ነው ከክሪስቲያል ፓላስ ጋር ባደረጋቸው ጨዋታዎች ማለት ነው። ይህም ከ1922 በኋላ ወይም ደግሞ ከ1973 በኋላ ለመጀመሪያ ጊዜ ያጋጠማቸው ወረስት የሚባል ማነው ፋክት ነው ማለት ነው። ከዛ ባለፈ ያለፉትን 13 በሜዳው ባደረጋቸው መርሃ ገብሮች ክሪስቲያል ፓላስ ደግሞ ከ1991 በኋላ ወይም ከ2001 በኋላ ማሸነፍ ደግሞ ሲቸገር የተመለከት ነው ነው በአራቱ አቻ ወጥቶ በዘጠኙ ጨዋታዎች ሽንፈትን ያስተናገደ ቡድን ነው። ማንቸስተር ዩናይትድ ባለፉት 26 የእንግሊዝ ፕሪምየር ሊግ መርሃ ግብሮች ከሜዳ ውጪ ከለንደን ደርቢ ካደረጋቸው ቡኖች ውስጥ ምንም አይነት ጨዋታ ማሸነፍ አልቻለም። ኦልሞስት በሶስቱ ጨዋታዎች ብቻ ነው፣ በሰባቱ ጨዋታዎች የአቻ ውጤት፣ ከዛ ባለፈ በ16 ጨዋታዎች ሽንፈቶችን ያስተናገደ ቡድን ነው። በዚህ ውስጥ ደግሞ የምንመለከተው ቀደም ሲል ያነሳነው የአዳም ዋርተን የሜዳ ላይ እንቅስቃሴ በዩናይትድ ቤት ውስጥ ከሚጠበቁ ተጫዋቾች መካከል አንዱ የመሆን እድል ያለው ተጫዋች ነው። ነገር ግን ማንቸስተር ዩናይትድ ኮቢ ሜኖን እየመረጠው ባለመሆኑ ምክንያት የፖል ስኮልስ እይታ ቀደም ሲል ካነሳናቸው የማከስ ተጫዋቾች አንጻር ለአዳም ዋርተን ይበልጥ ያመዘነ ምርጫ ያለው ተጫዋች መሆኑን እየተመለከትን ነው እንግዲህ የምንገኘው። በፕሪሚየር ሊጉ ኮቢ ሜኖን በተመለከተ በዚህ ውድድር ዓመት ያሳለፈው የሜዳ ላይ ቆይታ በጣም ጥቂት ነው። እጅግ በጣም ጥቂት 170 ደቂቃዎችን ብቻ ነው። ይሄ ማለት ሁለት ጨዋታዎችን እንኳን ሙሉ ሁለት ሙሉ ዘጠና ደቂቃዎችን እንኳን ማከናወን አልቻለም። በጣም ጥቂት የሚባል ቆይታን ነው ማድረግ የቻለው። ከኤቨርተን ጋር በነበረው ጨዋታ ከ32 ደቂቃ ላይ ጀምሮ ገብቷል። ከዛ ከኖቲንግሃም ፎረስት ጋር ቤንች ነበር የጀመረው። ከብራይተን ጋር ተቀይሮ ገብቷል። እንዲያውም እሱ ተቀይሮ ከገባ በኋላ ጥሩ አልነበረም ዩናይትድ። እንዲሁም ጫናዎች ውስጥ መግባት የቻለበትን አጋጣሚ ነበር። ከሰንደርላንድ ጋር 13 ደቂቃዎችን ነው መጫወት የቻለው። ከብሬንፎርድ ጋር 24 ደቂቃ፣ ከማንቸስተር ሲቲ ጋር 28 ደቂቃ፣ ከበርንሌ ጋር 45 ደቂቃዎችን አድርጓል። በዚህ ውድድር ዓመት ሙሉ 90 ደቂቃ ያከናወነው ጨዋታ ከግሪም ሲብ ጋር የነበረው ያ ደግሞ ሁለት እኩል በሆነ ውጤት የተጠናቀው ጨዋታ ዩናይትድ በጣም በጣም አሳፋሪ የሚባል ሽንፈት ያስተናገደበት ውጤት የነበረው ጨዋታ ነበረ። በዛ ጨዋታ ደግሞ አሲስትም ጭምር አድርጓል። እንደምታስታውሱት ኮቢ ሜይኖ አሁን ባለው የዩናይትድ ፐርፎርማንስ ብዙ የሚፈለግ ተጫዋች ነው ለማለት ያስቸግራል። በዚህኛው ቡድን ስጦ ማለት ነው። እንደምታስታውሱት ከሁለት ሀያ ሁለት ሀያ ሶስት የውድድር ዘመን በኋላ ባሉት ቆይታዎች ጥሩ ጊዜ ነው የነበረው ነው ለምሳሌ በሁለት ሺ ሀያ ሶስት ሀያ አራት ውድድር አመት፣ ሰላሳ ሁለት ጨዋታዎችን ነበር ያከናውነው በሁሉም ውድድሮች አምስት ጎሎችን አስቆጥሯል። አንድ አሲስት አድርጓል። በሳለፍነው ውድድር አመት በሰላሳ ሰባት ጨዋታ፣ በሁለቱ ብቻ ሁለት ብቻ ጎል አስቆጠር፣ አንድ አሲስት አደረገ። ዘንድሮ ምንም አይነት እንዲህ አይነት ስታሲክሶች ያሉት ተጫዋች ሆኖ ደግሞ የተመለከት ነው የሚገኝ ተጫዋች አይደለም ማለት ነው። ስለዚህ ኮቢ ሜኖን በተመለከተ እንግዲህ ዲፌንሲቭ ሚድፊልደር፣ ሴንትራል ሚድፊልደር፣ አታኪንግ ሚድፊልደር፣ ስድስት ቁጥር፣ ስምንት ቁጥር፣ አስር ቁጥር ቦታ ላይ መጫወት የሚችል አቅም ያለው ተጫዋች ነው። ነገር ግን አንዳንዶቹ ነገሮች የሚያስማሙ ይመስለኛል። የፖል ስኮልስ አስተያየቶች በትክክልም ሩበን አሞሪም ለተጫዋቹ የጌም ታይም ባለመስጠታቸው ምክንያት ተጫዋቹ የሆኑ ኬሪየሮቹ እየተበላሹ እንደሆነ እና ደግሞ በዚህ ምክንያት ደግሞ ወደ ጣሊያን ደግሞም ወደ እንግሊዝ ፕርሜር ሊግ ክለቦችም ጭምር የውሸት ውል ጥያቄዎች የሚፈለጉበት አይነት ተጫዋች ነው። ሚላን፣ ናፖሊ፣ ሮማ ይፈልጉታል። ስለዚህ የትኞቹን ተጫዋቾች ዩናይትድ በዚህኛው የዘወር መስኮት ላይ ሊያመጣ ይችላል? ራሱ ፖል ስኮልስ የመረጠ የመረጣውን ተጫዋች ምናልባት እንደ ሪኮማንዴሽን ተጠቅመው ዩናይትድ ሊያመጣ ይችላል፣ አሊያስ በበኮሚሜኖ ሊቀጥል ይችላል። በእርግጥ ሁለት ተጫዋቾችን እንደሚያመጣ በዩናይትድ ቤቶች እርግጥ የሆነ ይመስላል በአማካኝ ስፍራ ቦታ ላይ የትኞቹን ተጫዋቾች የሚለው ጉዳይ ግን የሚጠበቅ ነው፣ እንግዲህ የሚሆነው ማለት ነው።